በሀገራዊ ምክክር ከፍተኛ የሕዝብ ተሳትፎ እንዲኖር ወጣቶች የበኩላቸው ሚና እየተጫወቱ ናቸው አሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍናሪያ የወጣቶች ሚና ለውጤታማ ሀገራዊ ምክክር በኢትዮጵያ በሚል መሪ ሀሳብ ከወጣቶች ጋር የምክክር መድረክ እየተካሄደ ነው። ፕሮፌሰር መስፍናሪያ በዚህ ወቅት ተሻጋሪ ለሆኑ ችግሮችና ለመግባባቶች መፍትሄ ለመስጠት ኮሚሽኑ እየተገበረ የሚገኘው የውይይት ህሳቤ እንዲሳካ የላቀ የሕዝብ ተሳትፎ ወሳኝነት እንዳለው አውስተዋል። በዚህም ወጣቶች በአጀንዳ ማሰባሰብ ሂደቱ ያላሰለሰ ጥረትና ተሳትፎ ሲያደርጉ መቆየታቸውን አንስተዋል። ባለፉት አምስት ዓመታት ሲተገበር የቆየው ዲጂታል ኢትዮጵያ 2025 በዲጂታል ስርዓቱ ላይ ከፍተኛ ውጤት አስገኝቷል ላሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠሞላ ስትራቴጂው በሳይንስ ቴክኖሎጂና ኢኖቬሽን ዘርፎች አመርቂ ውጤቶችን አስመዝግበዋል ያሉት ዶክተር በለጠሞላ የስትራቴጂው ትግበራ ከአንድ ወር በኋላ እንደሚጠናቀቅ ወቁ ብለዋል ቀጣዩ የአምስት ዓመት ስትራቴጂ እየተዘጋጀ እንደሚገኝ አውስተዋል በኦሮሚያ ክልል የተለያዩ ዞኖችና ከተሞች የ2017 ዓ.ም አረንጓዴ አሻራ ማስጀመሪያ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ ተጀምሯል። ክልሉ በዘንድሮው የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ጥቅም የሚሰጡ ችግኞችን ለመትከል ዝግጅት አድርጓል። በ38000 የችግኝ ጣቢያዎች የተዘጋጁና ለደን ልማት፣ ለእንስሳት መኖ፣ ለአፈር ለምነት መጠበቅ፣ እንደዚሁም ለምግብነት የሚውሉ ችግኞች በ11 ሚሊዮን ሄክታር መሬት ላይ ይተከላሉ።